አማርኛ አሁን ይጀምራል። አብራችሁን ቆዩ። የመስከረም 23 ቀን 2018 ዓ ም የቢቢሲ አማርኛ ቀጥታ ራዲዮ ስርጭት ተጀምሯል። አድማጮቻችን እንደምናመሻችሁ፣ በዛሬም ሰናዷችን ነዳጅ የሚጠቀሙ ከባድ ተሽከርካሪዎች ወደ አገር ውስጥ ማስገባት ተከለከለ። ልክ ለትናንሽ መኪና ከኢቪካር ኤሌክትሪክ ካር ውጪ ማስገባት ታግዶ እንደቆየው ነዳጅ የሚጠቀሙ ማንኛውም ትራክ ወደ ኢትዮጵያ ማስገባት የተከለከለ ነው። የኢትዮጵያ የባህር በር ፍላጎት በአፍሪካ ቀንድ የጦርነት መንስኤ ሊሆን ይችላል። እነዚህና ሌሎች ዘገባዎችንም ይዘናል። ስርጭታችንን በአጭር ሞገድ፣ በሳተላይት፣ በፌስቡክና በዩትዩብ ማድመጥ ይችላላችሁ። ለቀጣይ ሀያ ደቂቃዎች አብራችሁ እንድትቆዩ በአክብሮት እንጋብዛለን። ጠቅላይ ሚኒስትር አብይ አህመድ በዚህ ዓመት ውስጥ ሁለት ሺህ የሚጠጉ የአዲስ አበባና ወደ ክልል የሚሄዱ አውቶቡሶች ከነዳጅ ወደ ጋዝ እንደሚቀየሩ ተናገሩ። አብይ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 በእጅጉ ኑሯቸውን ለማገዝ የሚጠቅም ነው። ከዚህ በተጨማሪም ጠቅላይ ሚኒስትር አብይ ነዳጅ የሚጠቀሙ ከባድ ተሽከርካሪዎችን ከመስከረም 22 ቀን 2018 ዓ ም ጀምሮ ማስገባት መከልከሉን አስታውቀዋል። ጠቅላይ ሚኒስትር አብይ በአንጻሩ ጋዝ የሚጠቀሙ ከባድ ተሽከርካሪዎችን ለሚያስገቡ ባለሀብቶች ከቀረጥ ነፃን ጨምሮ መንግስታቸው አስተማማኝ ድጋፍ እንደሚያደርግ ተናግረዋል። ትላልቅ መኪና ትራክ፣ ወደ ኢትዮጵያ እስካሁን ስታስገቡ የነበራችሁ ዜጎች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 የኢትዮጵያ የባህር በር ፍላጎት የአፍሪካ ቀንድ የውጥረት መንስኤ ሆኖ ቆይቷል። ኢትዮጵያና ሶማሌላንድ ከሁለት ዓመት በፊት በባህር በር ላይ በባህር ላይ አጠቃቀም ላይ ስምምነት ከተፈራረሙ በኋላ የኢትዮጵያ ትኩረት ወደ ቀይ ባህር ዞሯል። ጠቅላይ ሚኒስትር አብይን ጨምሮ የኢትዮጵያ ወታደራዊ አመራሪዎች በተደጋጋሚ ኢትዮጵያ በቀይ ባህር ላይ የሚገኘውን የአሰብን ወደብ በፖለቲካ ስህተት እንዳጣችው ይናገራሉ። የቀጠናዊ የፖለቲካ ትንታኞች ኤርትራና ኢትዮጵያ በባህር በር ላይ ስምምነት ካልደረሱ ጦርነት የማይቀር መሆኑን ይተነበያሉ። ሁኔታው ወደ ጦርነት እየሄደ ነው? ኢትዮጵያ ወደ ጦርነት ከገባች የውስጥ ችግር ስጋት ይፈጠራል? ወታደሩ ለኢትዮጵያ የሚፈልገውን ውጤት ያመጣል? በእነዚህ ጥያቄዎች ላይ ከ25 ዓመታት በፊት በኢትዮ ኤርትራ ጦርነት የተሳተፉትን ሌተናል ጄኔራል ዮሐንስ ገብረ መስቀልን አነጋግረናል። የነበረ ነው አዲስ ጥያቄ አይደለም። አንድም ቀን ኢትዮጵያ ያለ ወደብ እንደዚህ መሆኗ ክን ብሎ የተቀበለ ትውልድ ድሮም ነበረ። በኋላ ግን ከኤርትራ መገንጠል ጋር ተያይዞ የተሰራው ስራ ብሔራዊ ምንም የሚጎዳ ነው። በቀላሉም ያኔ መስማማት ይቻል ነበር፣ ግን ፖለቲካው ለማድረግ አልታደለም። ሲያብላላው ትውልድ ሲያብላላው ሲያብላላው የነበረ ጉዳይ ነው እንጂ ኢትዮጵያን የሚያክል ትልቅ ገበያ፣ ትልቅ ሀገር፣ ትልቅ ሕዝብ እነዚህ ትናንሽ ሀገሮች እንኳን በተለያየ መንገድ ወይ በቀጣ ወደ ባህር ወሰን ከሌላቸው ባህር ወሰን ካላቸው ጋር ስምምነት አድርገው አክሴስ የሌለው የለም። ኢትዮጵያ ደግሞ አለያ የነበረ አዲስ ባለቤትነት የነበረ ሀገር ናት እና ባለቤትነቱ የወደብ ተነጥቆ ነበር ፖለቲካ ምክንያት ነው። ይህንን ፖለቲካ ጊዜን ጠብቆ ትኬት ስለሆነ እንዲስተካከል ይጠብቅ የነበረ ትውልድ አሁን በግልጽ መጣ። ትውልድም መንግስትም ሁሉም በዚህ ጉዳይ ላይ ልክ የአባይ ግድብን አይነት ልዩነት የላቸው። ይብቃ የሚል ይብቃ፣ እያጉረመረምን እያወራን ስለ ወደብ መዝለቅ አንችል። ትውልዱና ፖለቲከኛው አሁን እኩል ነው የሚያስበው። አሁን ነው ጊዜው በጦርነትም ቢሆን ጦርነት እኮ ስለፈለግከው አትዘጋው። ቢጨንቅህም ታረገው ነው። አጭር እናድርገው። እርግጥ ነው የወደብ ጉዳይ የወደብ ጥያቄ ይገባኛል ጥያቄ፣ የእኩል ተጠቃሚነት ጥያቄ ተያያዥ ሆኖ የመጣ ነው። ነገር ግን እርስ በለጠ ተጠቃሚ የሚሆን መስናቸ እሺ፣ መልካም የበለጠ የሚጠቀም እሳት ካልመጣ ሆነም ካለ እንችላል። ግን እንግዲህ ከዚህ በፊት ጠቅላይ ሚኒስትሩ የዳሴ ግድብ ሲመረቅ ሀገርን ወይም ሕዝብን ሳይጠቅሱ በፍጥነት ወደ ድርድር እንምጣ እና በዚህ ጉዳይ ላይ ስምምነት ላይ እንድረስ የሚል ጥያቄ አቅርበዋል። እርግጥ እስካሁን ከኤርትራ በኩል እያየን ያለ ነው የኢትዮጵያ የወደብ ጥያቄ በፍጹም በመልካም ጎኑ ወይም በድርድር ሊፈታ እንደሚችል ዝግጁነት ያለ አይመስልም። እርሶ በአጭር ጊዜ ውስጥ ኢትዮጵያና ኤርትራ በወደብ ጉዳይ ላይ ወደ ጦርነት እንደሚገቡ ይታያችኋል? ድንገት ኢሳያስ ድንገትም ወደ ድርድር ሊመጣ ይችላል። ኢሳያስ ባህሪ ድንገተኝነትም ስላለው ከመጣም ጥሩ ነው። ኤርትራ ራ ጦርነት ጊዜ ድንገት አይደለም ወደ አልጀርስ ጊዜ የተደረገው። ከዛ ገዛ በፊት ግን ሰማይን መሬትን ሊጣበቅ ፀሐይ እንድትጠፋ ጨረቃ እንድትማማ አይሆንም ይባል ነበር ገባህ። ስለዚህ ድንገት የመምጣት እድል አለው። አንድ ሴናሪዮ የማይወስ ነው እንደዛ እንዲሆን ጥሩ ነው ስሰላም ስለሚሆን ካልሆነ ደግሞ ያኛው አማራጭ አይገርም። ሰው አየ ግልጽ ግልጽ ነው መሆን ያለበት። ዝም ብሎ ደግሞ ምንም ማይመጣጠን አቅም ይዘ እሳት ጦርነት መመኘት ራሱም ጥሩ አደለም። ብዙን አይኑ ስላለ አደለም ጦርነት የሚችለው ባ በተለይ ለኤርትራ ደግሞ ብሎ የራሱን እድሜ ማሳጠር በራሱ ሲሳይድ እናረግ ነው። የጦርነት አማራጭ እድል እንዲኖር ፕሬዚደንት ኢሳያስ በዚህ ጉዳይ ላይ ወደ ውይይት ወደ ድርድር የማይመጡ ከሆነ እና የኢትዮጵያ መንግስት አቋም ከጦርነት መዝለቅ ከሆነ እንደዛ ብሎ የሚያምኑ የሚያስቡ ከሆነ ይሄ ነገር መች ሊሆን ይችላል ብለው ይገምታሉ? መገመቱ ይከብዳል። ይህ መጨረሻ ብሎ የሚሞካክራቸው ትግራይ ውስጥ ካለ ሁኔታ፣ በዚህ በአማራ ክልል ባለ ሁኔታ ምናምንም የጠፋ ችግር ለመፍጠር ምናምን እያስገባ ነው።